ምንድን ነው ይሄ? ነፃነት፣ ሽኮ በጣም ነው ደስ የሚል። ሰለም ማላስብ እና ደደብ ስለሆንኩ ነው። ራስሽን በዚህ ልክ መግለጽ ከቻልሽም ጂኒየስ ነት። በጣም ቆንጆ ነሽ። ክዲህ ናታን፣ ሁለተኛ እንደዚህ እንዳትለኝ። ቆይ አንተስ እዚህ ቤት እንዴት መጣ? ማለት እዚሁ አዲስ አበባ ናት ወልድ ያደግከው አይ እኔ እንኳን አዲስ አበባ አይደለም ተወልጄ ያደኩት። ቤተሰቦቼ በጣም ሀብታም ናቸው፣ ተንከባክበው ነው ያሳደጉኝ። ያስታውቃል፣ በእንክብካቤ ያደገልች። አባቴና ጋሽ ደረጀ በጣም የሚዋደዱ ጓደኛሞች ናቸው። ቤተሰብ ብንላቸው ይሻላል። ለትምህርት ወደ አዲስ አበባ ስመጣ እንዳልበላሸበት አስበው እዚህ እንድኖር አደረገኝ። እንዴ! እረ አንተ ጥበቃ የሚያስፈልግ ልጅ አይደለም። እንግዲህ ዳጣ በተደጋጋሚ ነገሮቹ እየከበዱባት ትገኛለች። እንግዲህ የመጀመሪያው በባለፈው ክፍል እንዳያችሁት እንግዲህ እህቷ ኤቢ የምትባለዋ ልጅ እንግዲህ ከዮናታን ጋር ቅርርብሽ ጠነከረ በማለት ገና በቅናት መንፈስ ተነሳስታ ገና ሰላምታ ስለ እንትን ስላሉ ብቻ ወይም ዮናታን ደግሞ ናታን እች ልጅ የሆነ ነገሯ ያ ደስ ትላለች የሆነ ደስ ሚል ባህሪ አላት ብሎ ስላለ ብቻ እንግዲህ እሷ በዛ የተነሳ ከመናደዷም የተነሳ እንግዲህ ነገር ማቀጣጠሉን ተያይዘዋል ማለት ነው። እንግዲህ ባለፈው እንዳያችሁት መጽሐፍ አስቀድዳት ነበረ። ያልበቃት ብሎ ደግሞ አሁን የእናቷን አልጋቤት ገብታ ወርቅ ዳይመንድ ጌጣጌጥ ሰረቀች ብላ እንግዲህ መልሳ ወንጅላ ትከሳታለች ማለት ነው። ክሱም እንግዲህ ወደ እናት ናባት ዋጋ ተላልፏል። እናትየዋም እንግዲህ ወይም የ ጋሽ ደረጀ ባልተ ቤት እንግዲህ እሪ ኡኡ እያለች ትገኛለች። በእሷ አንፈርድም፣ እውነት ለመናገር ምክንያቱ ደግሞ አንድ እናንተ ያስቀመጣችሁ ጌጣጌጣችሁ የሆነ ነገራችሁ ሲወሰድ በጣም ከባድ ነው ስሜቱ ማለት ነው። እንግዲህ እሷ ምንም ማለት ነገርዮሹ እንደዚህ ያደረገችው ኤቢ ልጇ ነች፣ ግን እሷ ይሄንን እንዴት ብላ ልታምን አልቻለችም ማለት ነው። ማለት ምንም አልጠረጠረችም ጭራሽ። ልጅቷ እንደሆነ ለራሷ በራሷ መንገድ ዳጣን ለማባረር የሄደችበት እርቀት ነው፣ ግን ደግሞ አይሳካላትም። እንግዲህ ጋሽ ደረጀ ዳጣ ኮ ሙሉ ዘርፋ ሄደች፣ ሸጠች፣ መርካቶ ሄደች ከናታን ጋር ሲባል እንዴት፣ ምን ያክል እርግጠኛ ናችሁ ነበር ያለው ማለት ነው። ምክንያቱም ደግሞ ጋሽ ደረጀ በዳጣ ኤቢ በጣም እንደምትቀናበት ያ ቃል ማለት ነው፣ ማለት ያ ቃል ጥሩ ስሜት እንደሌላት ችልጅ ራ ተቀምጦ ምናምን እያሉት ስለነበረ እናት ልጅቷ በጣም እንደምትጠላት አውቀናል ማለት ነው። በዛም እንግዲህ ናታንም መጽሐፉን እንዳስቀደደቻት ሁሉ ነገር ገብቶታል፣ ተንኮሏ ምናምን ስለሚያውቅ እሱ ግን ዝም የሚላት የሚታገዛት እናትና አባቷን ፈርቶ ነው እንጂ እሷን ምንም ወዷት አይደለም። እንግዲህ እናትየዋም እንደጋሽ ደረጀ ናታንና ኤቢን እኮ ማጋባት ነው ያለብን። ናታን በጣም ቆንጆ፣ በጣም ወንድ ወንድ፣ በቃ ሁሉ ነገሩን አሟልቶ ፈጣሪ የሰጠው ነው። ለኤቢ ደግሞ ቆንጆ ባል ነው የሚሆናት። ስለዚህ ኤቢና ናታንን አጋብተን ድርጅታችንን እንዲመሩ ማድረግ አለብን። እሱም የጥሩ ሰው ዘር ነው እያለች ትገኛለች። ናታን ግን ዝም ብሎ ነው እንጂ ኤቢ በጣም ነው የምታስጠላው። እንኳን ሊወዳት እንኳን አብሯት ሊሆን ይቅርና ሲያያት ለራሱ በጣም ነው የምታስጠለው ማለት ነው። ግን እናትና አባቷ እንዳይቀየሙት ነገሩን በቃ በራሱ መንገድ ጸጥ እያለ አትንጭብኝ፣ አትድረሽብኝ፣ ባክሻ ትረብሽኝ እያለ ለስለስ ባለ አማርኛ እያዋራት ነው ማለት ነው። ሲቀጥል እሱ ደግሞ ጎበዝ ነው፣ ትግስተኛ ነው፣ አስተዋይ ልጅ ስለሆነ ማለት ነው። እንግዲህ ቢ ይህንን ሁኔታዋን አይታ በዚህ እንግዲህ እናታን በዚህ ሁኔታ እያለ እንግዲህ አጋጣሚ ደግሞ ዳጣ መታ እዚህ መሀል ስትገባ በጣም ነው የተናደደችው ከመናደዷም አንፎ እንግዲህ ብዙ ነገሮችን በሷ እያሟከከች ትገኛለች ማለት ነው። ባለፈው እንዳያችሁት ኳስ ግቢ ውስጥ ሲጫወቱ እሷ በረንዳ ላይ ቆማ እርር ድብን እያለች ነበረ። ምንጭሯን አፏን አንዴ ወደዛ አንዴ ወደዚህ ስታመላልሰው ነበር። ከዛም ሄዳ ለእናቷ ይች ልጅ ከዚህ ግዲም አጥፉልኝ በቃ ናታን ጋር እንደዚህ እያደረገች ነው፣ ኳስ እየተጫወተች ነው ስላት ነበር። ለምን አንቺ ሴደሽ አልትጫወሽም ስላት፣ እኔ ምን ብዬ ነው የምጫወተው፣ እሷ ከዚህ ግዲም አስወጡልኝ የባካችሁ፣ አባዬ ከሌላ ሴት ሁሉ ያመጣት ልጅ ናት እያለች እናትየዋን ራሱ እያስጠረጠረቻት ነበረ እናትየዋም እንግዲህ ባለፈው ብሩ እና ይሄ ጌጣ ጌጡ ሲጠፋ ደረጀ፣ ይሄ ቀን ይለፍና እኔ እናንተ ቁጭ ብለን የምንነጋገረው ነገር አለን፣ ይችል ተዚ አጥፋልኝ እያለችው ነበረ። እንግዲህ ጋሽ ደረጀም ታይ፣ ተረጋጊ፣ የቤት አባወራ አይደለሁ እንዴ? ታይ እንጂ ምናምን እያለ እሷን እየከለሰ እየከባበዘት ይገኛል ማለት ነው። ግን እውነታው እስከ መቼ ነው? እንግዲህ ዳጣም አባትሽ እኮ ነኝ እኔ እሚጠቅምሽና የሚጎዳሽ ነገር እኔ አቃለሁኝ ሲላት ነበረ። እሷም እንግዲህ ስትል የነበረችው ቤት ቤት አሳዳጊ ውጭ ውጭ አባት ያረባክህ፣ እንደዚህማ የሚባል ነገር የለም፣ አልሳ መሀም እያለችው ነበረ። እሱም እንግዲህ ታይንጂ ተረጋጊ ልጅ እያላት ነበር ማለት ነው። እንግዲህ እውነታው በቅርብ የማይቀረው ከዛ ደግሞ እንግዲህ የዳጣ እናት ሰራተኛዋነች ሰራተኛዋነች፣ እናቷ ማለት ነው። ምክንያቱ ደግሞ ልትሄድ ብላ እንደ ባለፋችሁ እንዳያችሁት፣ ልትሄድ ብላ እንደገና ለምን አትጅም ሲላት፣ አይ በቃ ሀሳቤ ቀይር ያለውኝ ምን እንዳለ ባላቅም፣ ምክንያቶች ምንድን ነው ብሎ ሲጠይቃት፣ አይ ምክንያት ምን እንደሆነ አልገባኝም፣ ግን ደግሞ መሄድ አልፈልግም፣ በቃ አልሄድም ብላ ነበረ ያለችው ማለት ነው። ስለዚህ የማትሄድበት ምክንያት ደግሞ እንግዲህ የራሷ ማለት የዛን ሰዓት የመጀመሪያ ዳጣ ዛ ቤት ውስጥ በሩን በአባትየዋን ከፍታ አድርጋ አባትዮን ግፍትራ አድርጋ ኦቤት ውስጥ ሳላ ስትገባ እንግዲህ ደረጅ ላይ ሆና የመጀመሪያ ያየቻት እሷ ነበረች። ስታያትም በጣም ደነገጠችሁ። አይታችኋት ከሆነ በጣም ከዛ ሲቀጥል ደግሞ ኦቤት ውስጥ አሁን ምናምን የሆነ እንተ ሰትል በቃ መታያት በስሰት ነው የሆነ ሰውነቷ ድንግጥ ይላል። ኩችና ስትመጣ ሁሉ ተበራሱ። አይታችኋት ከሆነ በጣም ደነገጠችሁ። ከዛ ምን ነው ት ደነገጠች ምናምን ስትላል እንዲህ ሳትነጋገሪ ስለመጣሽ ኮት ይልሽ ምናምን ማለት ነው። ግን በቃ እሷ የሆነ የሚደነግጥባት የሆነ አካሏ ነው እንጂ ዳጣ ድንገት ስለመጣች ምናምን አይደለም ማለት ነው። ስለዚህ በጣም ከባድ ነው እንግዲህ ያለው ሁኔታ። ስለዚህ እውነታውን ግን አባትየውን ብትጠይቀውም ሊነግራት ፈቃደኛ አልሆነም። ለምን ሲባል እንግዲህ ያው አለች ቤት ብሎ መንገድ ከከፈተላት የትናት ከየትናት አምጣ ብላ ደጋግማ ጥያቄ ስለምትጠይቀው የለችም እንዳይል ደግሞ በኋላ እውነታው ከእውነታው የትም ስለማይሸሽ እውነታውን ማወቅ ስላለባት ማለት ነው። እሱ በዚህ ምክንያት እንግዲህ ተረጋጊ፣ ለሁሉም ጊዜ ያለው፣ ወቅቱና ጊዜው ሲደርስ እነግርሻለሁኝ ነው ያላት ማለት ነው። እሷም እንግዲህ እሺ ብላ እንግዲህ ወደፋ ቀና እያለች ትገኛለች ማለት ነው። የመጨረሻውን አብረን ነው ልናየው የሚሆነው። በቀጣይ ክፍል ያው በአዲስ ቪዲዮ ይዘን እንመጣለን። እንግዲህ ዳጣም እውነቱ ይገለጣል እና እንግዲህ እናትየዋ ፖሊስ ይመጣል እያለች ነው። ግን ዳ ፖሊስ አይመጣም። ምክንያቱም እንግዲህ ዳጣን እዚህ ጋር ፈጠው ነው የሚይዟት። አባትዮ ደግሞ እርግጠኛ ለዳጣ ያግዛል። ሶ እናታ እና አባትዮ ከዳጣ ጎን ይሆናሉ። ከዛ በቃ ሌላ ትርምስ ነው የሚፈጠረው። ዝሮ ዝሮ ግን እውነታው ሳይታወቅ አይቀርም። ለምን መሰላችሁ? እንትና አይታታሌ ውሃ ከክላስ ይዛለታ ስትወጣ አይታታሌ። ስለዚህ አንደኛው ውሃ መሰከር ተዋናለይ ማለት ነው። ሚስጥሩ ዞሮ ዞሮ የት የሚሆን ምት ይታወቃል። ዳጣም ነጻ ትወጣለች፣ ያቲኛቱም ታፈራለች ማለት ነው። እሱን በቀጣይ ይዘን እንመጣለን። እስከዛ ሰብስክራይብ፣ ላይክ አድርጉ። ላይክ ያደርጋችሁ ላይክ አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም ስለምታበረታቱ ከጎን የሆናችሁ ሀሳብ አስተታችን ስለምሰጡ የምስጋና በጣም ከፍ ያለ ነው። ውድ ቤተሰቦች እንግዲህ በቀጣይ ቪዲዮ በአዲስ እንመጣለን። እስከዛ ላይክ አድርጉ ላይክ አትርሱ ማለት ነው። እንግዲህ ከናንተ ከእድሜያችሁ ላይ አይቀንስም ላይክ ለኔ ግን ቫሊዩ ያለው ሶ ላይክ አድርጉ በቃ።